በእርግጥ እነኚህ ነገሮች እጅግ አስፈላጊ መሆናቸው አይካደም። ከነኚህ በተጨማሪ ሌሎች የሚያስፈልጉን ነገሮች ሊኖሩ ይችላሉ። ሆኖም ግን ከነኝህ ነገሮች ሁሉ በላይ የሚያስፈልገን አንድ ነገር ላስታውሳችሁ ወደድኩ። አላህ ሱብሓነሁ ወተዓላ ያስፈልገናል። ለምንና እንዴት ለምትሉ እነሆ የሰው ልጆች ሁሉ የሚስማሙበት ጉዳይ ቢኖር ራሳቸውን ያስገኙ አለመሆናቸውን ነው። እያንዳንዱ ሰው ራሱን እንዳልፈጠረ ያውቃል። አብዛኛው የሰው ልጅም ለራሱም ሆነ ለዚህች ዓለም ፈጣሪ እንዳለው ያምናል። ይህንንም የደረሰበት ተምሮና ተመራምሮ አይደለም፤ ነገር ግን ተፈጥሯዊ ስሪቱ ይነግረዋል። ንጹሕ አፈጣጠሩ ይጠቁመዋል። ገና ምንም ያላወቀ ሕፃን ስለ ፈጣሪ ቢጠየቅ የሚሰጠው መልስም ይህንኑ ያመለክታል። የሰው ልጅ ከፈጣሪው አንጻር አስቸጋሪ ባህሪ የተጠናወተው በልጅነት ዘመኑ አይደለም። ልጅነትማ ንጹሕ ተፈጥሮ ነው። የሰው ልጅ ከአምላኩ ጋር ሙግት የሚጀምረው በእድሜውና በትምህርቱ ከፍ ሲል ነው። ያኔ ያወቀና ያደገ መስሎ ስለሚሰማው ማጉረምረም፣ አለመታዘዝ፣ የፈጣሪን ነገር መጠራጠርና ባስ ካለም መካድ ይጀምራል።

ከዚያም ችግር በደረሰባችሁ ጊዜ ወደ እርሱ ብቻ ትጮኻላችሁ። ከዚያም ከናንተ ላይ ችግርን ባነሳላችሁ ጊዜ ከናንተው የሆኑ ጭፍሮች ወዲያውኑ በጌታቸው ጣዖትን ያጋራሉ። ሱረቱ አን-ነሕል አንቀጽ 53 እና 54። የሰው ልጅ በችግር ጊዜ አላህን ሱብሓነሁ ወተዓላ አሳምሮ ያውቃል። አምላኩን የሚክደው በድሎቱ በጤናውና በሰላሙ ወቅት ነው። ባህር ላይ እየሄደ ማዕበል ሲነሳ አየር ላይ ያለ የአየር ሁኔታው አስፈሪ ሲሆንበት በበሽታ አሊያም በችግር እግር ስር የወደቀ እለት ግን ከማዕበሉ ለመውጣት በሰላም መሬት ለመድረስ ከበሽታው ለመነሳትና ከችግሩ ለመላቀቅ አስተማማኝ የሆነ መጠጊያ ይፈልጋል። ስለሆነ በቀውጢ ቀን የካደውን አምላክ የሰው ልጅ በትዕቢት ፍለጋ

እንደዚሁ ለድንበር አላፊዎች ይሰሩት የነበሩት ሥራ ተሸለመላቸው። ሱረቱ ዩንስ አንቀጽ 12። ወዳጆቼ ሰው ከሰው ልጅ ጋር እንደሚያደርገው ሁሉ ከፈጣሪው አላህ ስብሐነሁ ወተዓላ ጋር ያለውን ግንኙነት የራስ ጥቅምን መሰረት ያደረገ ጊዜ ላይ ደርሰናል። በአብዛኛው የሰው ልጅ ያመነውም ሆነ ያላመነው አምላክ የሚለውን ቃል የሚያነሰው በጭንቀቱና በችግሩ ጊዜ ነው። መፍትሄዎችን ሁሉ ተጠቅሞ መፍትሄ ሲያጣ፣ መላዎችን ሁሉ ሞክሮ መላ ሲጠፋው፣ በመጨረሻም ለዘመናት ዕውቅና ሳይሰጠው የኖረውን በር የግዱን ያንኳኳል። አምላኬ ፈጣሪ ጌታዬ ብሎ መማፀን ይጀምራል። ይህን ሲያደርግ ዓለም አፈሩ ግን እጅግ ይደንቃል። ከዚህም በላይ የሚደንቀው ደግሞ

ራሱን ይበድላል፣ አምላኩን ይወነጅላል። ህይወት ውደቷ ሲቀጥል አሁንም ብዙም ሳይቆይ የሰውን ልጅ ሌላ ችግር ያገኘዋል። ዳግም በድፍረት ወደ አምላኩ ይመለሳል፣ በሩንም ያንኳኳል ሺህ ጊዜ ሲመላለስ አምላኩ ሁሌም በፍቅር ይከበሏል። በእርግጥ የአላህ ሱብሓነሁ ወተዓላ ነገር ይገርማል ወላሂ <سؤال> ይገርማል። አላህ ሱብሓነሁ ወተዓላ እንዲህ አለ

መልካም ነገር ቢያገኘው በርሱ ይረጋል፣ መከራም ብታገኘው በፊቱ ላይ ይገለበጣል። የቅርቢቱን ዓለምም የመጨረሻ የመጨረሻይቱንም ከሰረ። ይህ እርሱ ግልጽ ኪሳራ ነው። ሱረቱ አልሐጅ አንቀጽ 11። ይህ የሰው ልጅ ብልጠታዊ አኗኗር ነው። ሲጨንቀው ያ ረብ፣ ሲሻለው ደግሞ እምቢ። የዚህ አይነቱ ባህሪ ደግሞ ያለ ጥርጥር ወራዳ ባህሪ ነው። ራስ ወዳድነትና አጉል ጉረኝነት እንዲሁም ራስን አዋቂና ብልጥ አድርጎ ማሰብ ነው። ዛሬም አብዛኞቻችን አምላካችን አላህን ሱብሓነሁ ወተዓላ እንደ አምቡላንስ፣ እንደ ፖሊስ አሊያም የግቢ ዘበኛችን ሲቸገረን ብቻ ነው የምንጠራው። ሌሎቻችንን ደግሞ ወደ አምላካችን የምንመለሰው የወጣትነትን ዘመን አልፈን ስሜታችን ሲቀዘቅስ፣ ሙቀታችን ሲብርድ። እንደ ጥጃ ቦርቀን ከጨረስን በኋላ ነው። ሌሎቻችንን ደግሞ ወደ በሩ የምንመጣው የዕድሜ ጀንበራችን ልትጠልቅ ስታዘቀዝቅ፣ ሰውነታችን ሲዝል፣ ቆዳችን ሲኮማተር አመሻሽ ላይ ነው። ወጣትነቷን ከጨረሰች በኋላ ሂጃብ የምትለብስ አይተናል። ጎርምስናው ካለፈ በኋላ ሶላት አፍቃሪ ተመልክተናል። አላህ ስብሓነሁ ወተዓላ ይህን ሁሉ ያውቃል ወዳጆቼ።

እንከን የሌለበት መሆን እንደሚኖርበት ነግሮናል። እንዲሁ አላህ ስብሓነሁ ወተዓላ ምርጡ የህይወት ዘመናችንን ወጣትነታችንን ለሱ አምልኮ እንድናውለው ይፈልጋል። እኛ ግን እንዳረጀ መኪና ሁሉ ዋናውን አገልግሎታችንን ከጨረስን በኋላ ባረጀ ጉልበት አሁን በቃ ወደ ሃይማኖት ልመልስ፣ መስጊድ ልረፍ ማለቱ ማንን ለማታለል እንደሆነ ያስደምማል። ምርጥ ምርጡን ጊዜ ለራሳችን የማይረባውን ጊዜ ለፈጣሪያችን መስጠታችን ያሳዝናል። የጉብዝና ወራትን ለስሜታችን የሽምግልና ወራትን ለአምላካችን መምረጣችን ያስተዛዝባል። የሥራ ጊዜያችንን ለሥጋችን የጡረታ መውጫ ሰዓታችንን ወደ እሱ ማስጠጋታችን ይደንቃል። አላህ ሱብሓነሁ ወተዓላ እንዲህ ይላል ወየጅዐሉነ ሊላሂ ማ የክረሁን ለአላህም የሚጠሉትን ነገር ያደርጋሉ። ሱረቱ ነህል አንቀጽ 62። የሰው ልጅ በዚህ መልኩ ብልጥ መስሎ ሞኝ ሆኖ በምድር ላይ ይኖራል። ሲለምን አፉን እስከ ጆሮ ግንዱ ድረስ ከፍቶ ነው። ሲያገኝ ግን ማንም እንዳያይበት በሩን ዘግቶ ነው። ሲያጠፋ አይደለም የሌላ የራሱን ነፍስ እንኳን እንድታውቅበት አይፈልግም። አይተሽ እንዳላየሽ ዝምበይ ይላታል። ሲሰርቅ እባክህ አምላኬ የዛሬን ብቻ አውጣኝ፣ ይህችን ብቻ አሳካልኝ ይላል። ዓጂብ ሐራሙ ነገር የተሳካለት እንደሆነ ሓላል ይመስለዋል። ሓላል ባይሆንማ ኑሮ አያሳካልኝም ነበር እስከ ማለትም ይቃጧዋል። የሰው ልጅና ሌባ አንድ ናቸው። ሁለቱም የዛሬን ብቻ አውጣኝ ይላሉ። ነገር ግን ወደ ጥፋታቸው ይመለሳሉ። የሰው ልጅ

አላህ ስብሐንሁ ወተዓላ በሕይወቱ ጉዳይ ውስጥ ጣልቃ እንዲገባ የሚፈልገው ሲጀግረው ብቻ ነው። ቢያኒ እንደ አደጋ ጊዜ መጥሪያ ደውል ጌታውን ይጠራል፣ የድረስልኝ ጥሪ ያሰማል። አገልጋይና ባሪያ ሆኖ የተፈጠረው የሰው ልጅ በዚህ ሁኔታው ፈጣሪውን ለአገልግልህ፣ ሳይሆን አገልግለኝ የሚል ይመስላል። ዓጂብ ወዳጆቼ፣ ከታች ወደ ላይ የሚሰጥ ትዕዛዝ ምንኛ ከፋ!

ድርጊታችን ሓላል ነገር አይጠቅመንም እንደ ማለት ይመስላል። ትዳር ጠልተን ጓደኛ ስንይዝ፣ ሰርቶ ከማግኘት ይልቅ ወለድን ስንመርጥ፣ ከእውነት ይልቅ ውሸት ሲመቸን፣ በአጠቃላይ የእሱን መመሪያዎችና ትዕዛዛት መሬት ረግጠን በፍላጎቶቻችንና ስሜቶቻችን ስንመራ፣ የእሱ መመሪያና የሱ ምልከታ አያስፈልገንም እንደ ማለት ነው። ልጅ ከወላጆቹ ትእዛዝ ሲወጣ በራሱ መኖር ይጀምራል። ስለሆነም እምቢተኛ ሆኖአልና ከቤት ይባረራል። ባሪያም ከጌታው ፈቃድ ውጭ ሲሆን አመፀኛ ነው ይባላል። ስለሆነም እርምጃ ይወሰድበታል። እኛም የአላህን ስብሓነሁ ወተዓላ መመሪያዎች ባለመቀበላችን ዓመፀኞች ሆነናል። በድርጊታችንም ባለቤት የሌለን አምላክ የለሽ መስለናል። ሆኖም ግን

ፈኢዛ ጃ አጀሉሁም ላ የስታኽሩነ ሳዐ ወላ የስተቅድሙን። አላህም ሰዎችን በበደላቸው በያዛቸው ኑሮ በርሷ ወይም በምድር ላይ ከተንቀሳቃሽ ምንንም ባልተወ ነበር። ግን እስከተወሰነ ጊዜ ድረስ ያቆያቸዋል። ጊዜያቸውም በመጣ ወቅት አንዲትን ሰዓት አይቆዩ አይቀድሙምን። ሱረቱ አንነሕል አንቀጽ 61።

በዚህኛውም ሆነ በመጨረሻው ዓለም ስኬታቸው እንደሚጨምር የዋስትና ቃል ሰጥተዋቸዋል። ብዙዎቻችን ልብ አላልንም እንጂ እያንዳንዱ በቁርአን ውስጥ ለሰው ልጅ የተሰጠው መመሪያ ትርጉም አለው። የሰው ልጅ ራሱን የሚጎዳው በእነኚህ መመሪያዎች ሳይኖር ሲቀር ነው። በርካታ የሥነ ልቦና መጻሕፍት የሰውን ልጅ ሕይወት ለማከም ቢታተሙ ከቁርአን የበለጠ ፈዋሽ ግን አልተገኘም። ብዙዎች ስለ ህይወትና ስለ ሰው ልጅ ምንነትና ማንነት ቢሰብኩም ከአላህ መልእክተኛ አለይሂ ሰላቱ ወሰላም በላይ አስተማሪ አልታየም። ቁርአን ለበሽታዎቻችን ሁሉ መድኃኒትና ለችግሮቻችን ሁሉ መፍትሄ ቢሆንም ብዙዎቻችን ግን አልተጠቀምንበትም። ብዙዎቻችን ቁርአንን በቤታችን ለማኖር ብቻ አኑረነዋል። ሐኪሙ መድኃኒት ሲያዝልን መዋጡ እንጂ እቤት ማስቀመጡ በሽታችንን እንደማይፈውስልን መገንዘብ የቻለን አይመስለኝም። አንድ ምሳሌ እንመልከት። አንድ ኮምፒውተር አሊያም ሌላ አዲስ ዕቃ ስንገዛ ዕቃውን በትክክል ለመጠቀም እንችል ዘንድ የሰራው አካል ያሰፈረውን መመሪያ ወይም ማኑዋል መከተል ግድ ይሆንብናል። ካልሆነ ግን አጠቃቀሙን ሳናውቅ ዕቃውን ልናበላሽ እንችላለን፤ ዕድሜውንም እናሳጠራለን። ቁርአንም ይህንኑ ይመስላል። መመሪያዎች ዓላማቸው ለምን እንደሆነ እንደሚገልጹ ሁሉ ቁርአንም ይህንኑ ይገልጽልናል። እኛን የሰው ልጆችን የሰራን አላህ ሱብሓነሁ ወተዓላ ነው። መመሪያውን ቁርአንን ለምድራዊ ሕይወታችን ማኑዋል አድርጎ ልኮልናል። ቁርአን አንብበንና ተረተን እሱ ባለው መልኩ ተግብረን የምንኖር ከሆነ ይሳካልናል። ሕይወታችንን ባስተማማኝና ደስተኛ በሆነ መልኩ መምራት ያስችለናል። ካልሆነ ግን የምድር ላይ ሕይወታችን ይበላሻል፣ ደስታና እርካታ የሰማይ ጥጊያ ክል ይርቀናል። በርግጥ ጊዜያዊ በሆነ መልኩ ሌሎች የሚሰጡን ምክሮችና የሚጠቁሙን አቋራጭ መንገዶች ጥሩና ህይወታችንን ቀላል የሚያደርጉት ሊመስለን ይችላል። ይሁንና የሠራንን አምላክ መመሪያ መከተል ግን ለተሻለ ውጤት እንደሚያበቃንና ችግሮቻችንን ሁሉ ብቃት ባለው መልኩ ለመፍታት እንደሚያስችለን ልንገነዘብ ይገባል። ወዳጆቼ፣ አሁን የሰው ልጅ ለመኖር ምግብ ልብስና መጠለያ ያስፈልገዋል። አላህ ሱብሓነሁ ወተዓላ ግን ከሁሉም በላይ ያስፈልገናል። በርካታ ነገሮችን በጥልቀት ስናይ አላህ ሱብሓነሁ ወተዓላ በሚያጋጥሙን ችግሮች ጊዜ ብቻ ሳይሆን ሁሌም እንደሚያስፈልገን ማወቅ ይኖርብናል። ህይወት የሰጠን ጌታ አላህ ሱብሓነሁ ወተዓላ ለህይወታችን መድኃኒት ነውና ያስፈልገናል። በምድር ላይ ጥሩ ህይወት ለመምራትም ሆነ ደስተኛ ሆኖ ለመኖር አላህ ሱብሓነሁ ወተዓላ ያስፈልገናል። ስንተክስ እንድንጽናና፣ ስንደክም እንድንበረታ፣ ስንወድቅ እንድንነሳ አላህ ሱብሓነሁ ወተዓላ ያስፈልገናል። የጨለመው እንዲበራለን፣ የጠፋብን እንዲገኝልን፣ ያቃተን እንዲገራለን

ጠብ ያለላቸው ምንም ነገር የለም። ይህ ሁሉ የሆነው ማስቀደም የነበረባቸውን ነገር በመዘንጋታቸው ነው። መሰረቱን ትተው ቅርንጫፎች ላይ በማተኮራቸው ነው። መንፈሳዊ ሕይወታቸው ላይ ብዙ ስላልሰሩ ነው። ስለሆነም ለተሟላ ሕይወትና ለአስተማማኝ የሕይወት ዋስትና ሁሉም ወደ አላህ ስብሓነሁ ወተዓላ ፊቱን ማዞር ያለበት ጊዜ አሁን ነው።

እኔ ከሙስሊሞች ነኝ። ከዓለም ሰው ይበልጥ ቃሉ ያማረ ማን ነው? ሱረቱ ፉስለት አንቀጽ 33 የሚለውን የአላህ ሱብሓነሁ ወተዓላ ቃል ባስተዋልን ጊዜ የሱ ፈቃድ ሆነና በዚህ መልኩ ወደ አላህ ሱብሓነሁ ወተዓላ ለመጣራት ታደለን። በርግጥም ወደ አላህ ሱብሓነሁ ወተዓላ መንገድ ማመላከት መቻል እድለኝነት ነው። ታዲያ በፍጥነት ለጥሪው ምላሽ የሚሰጥ ይኖር ይሁን